ይህ ቤተ አብሲኒያ ኦንላይን የቋንቋ ትምህርት ቤት ነው። ከየትኛውም ዓለም ዳርቻ ባሉበት ሆኖ የሚፈልጉትን ትምህርት ከጠዋቱ 12 ሰዓት እስከ ሌሊቱ 8 ሰዓት ድረስ እንደ ፍላጎቶ በመረጡት ሰዓት በግልና በግሩፕ ይማሩ። መልካም ቆይታ። ቤተ አብሲኒያ፣ የሁሉም ምርጫ። ሰላም ሰላም! ውድ ቤተሰቦቻችን፣ እንደላችሁ በያላችሁበት ዓለም ሁሉ ሰላማችሁ ብዝት ይበልልኝ። በዛሬው ክላሳችን ደግሞ የምንመለከተው በባለፈው ከሀድ ጀምረን እስከ ነ ያሉ ፊደሎችን ተመልክተናል። ዛሬ ደግሞ ከነ ጀምሮ እስከ ጀ ያሉትን ፊደሎች በአማርኛና በእንግሊዘኛ እንማራለን ማለት ነው። ይህ ደግሞ የሚጠቅመን አንደኛ አማርኛን እንዲሁም እንግሊዘኛን በቀላሉ ከመጀመሪያው ጀምሮ ለማወቅ በጣም ጠቃሚ ናቸው። ሞር ግን በዋነኝነት ይህ የሚጠቅመን እንግሊዘኛን ለማንበብ እንዲሁም ለመጻፍ ይሆናል ማለት ነው። ስለዚህ ወደ ቪዲዮ ከመግባቴ በፊት ሁላችሁም ላይክ፣ ኮመንት እንዲሁም ሰብስክራይብ አድርጉ እንዲሁም ደግሞ በግል ለመማር የምትፈልጉ ደግሞ ከዚህ ስር ላይ በማስቀምጥላችሁ ቁጥር ወይም ደግሞ ዲስክሪቢሽን ላይ በተቀመጠው ቁጥር በመደወል ዘወትር ከሰኞ እስከ አርብ ከጠዋቱ 12 ሰዓት ጀምሮ እስከ ሌሊቱ 8 ሰዓት ድረስ በቋሚነት ከየትኛውም ዓለም ሆናችሁ መማር ትችላላችሁ። በማስቀምጥላችሁ ስልክ በመደወል ታገኙኛላችሁ ማለት ነው። ስለዚህ ትምህርቱን ደግሞ የምንሰጠው በኦንላይን ሲሆን እንዲሁም በአካልም በኦንላይን እንሰጣለን። በኦንላይን የምንሰጣቸው በዙም አፕሊኬሽን እና በጎግል ሚት ሲሆን በጣም ቆንጆ እና አሪፍ የሆነ ሰክሰስፉል የሆነ ትምህርት ከየትኛው ዓለም መማር ትችላላችሁ ሆናችሁ መማር ትችላላችሁ ማለት ነው። እሺ ይሄን ካልኩ በኋላ በቀጥታ ወደ ቪዲዮ ይገባል ነው። ሁላችሁም ተከታተሉ፣ ሁላችሁም ደግሞ ላይክ አርጉልኝ። ቫይራል እንዲወጣ ደግሞ ሁላችሁም ሼር አርጉልኝ ማለት ነው። እሺ እዚህ ጋ የምንመለከተው እንግዲህ ነ ነው ነ እንግዲህ በጥቁር ምንመለከተው የአማርኛ ፊደሎች ነው። በቀይ የተጻፉት ደግሞ የእንግሊዘኛ ፊደሎች ናቸው። ስለዚህ ስንጽፍም እነዚህን ከተማርን በኋላ ነው እንግሊዘኛን ማንበብ የምንችለው እንዲሁም መጻፍ የምንችለው ማለት ነው። ስለዚህ አሁን አስቆጥራቸዋለው። ነ፣ ኑ፣ ኒ፣ ና፣ ኔ፣ ን ነው። ይህ በአማርኛ ነው ማለት ነው። ስለዚህ በእንግሊዘኛ ደግሞ ነን እንደነ ምናነበው በእንግሊዘኛ የኤን ፊደል ሲሆን የኤን ብቻዋን ግን ነ እንላትም። ሰባት ጊዜ ነ አለች ሰባት ጊዜ ነ አለች። ነገር ግን አናባቢ ፊደሎችን እንጠቀማለን ማለት ነው። ወይም በእንግሊዝኛ የቫውል ሌተር ይባላሉ። እነኚህኞች ኮንሶናንት ይባላሉ። እነዚህኞች ደግሞ ቫውል ይባላሉ። ቫውሎች አምስት ብቻ ናቸው ማለት ነው። ኮንሶናንት ደግሞ የእንግዲህ የእንግሊዝኛ ፊደሎች ሀያ ስድስት የእንግሊዘኛ ፊደሎች አሉ። ሀያ አንድ ኮንሶናንት ሲሆኑ አምስቱ ደግሞ ቫውል ናቸው ማለት ነው። በዚያ መሰረት ነው እነዚህ የጻፈት። ስለዚህ ነ ስንል ኤን ኢ ነ፣ ኤን ዩ ኑ፣ ኤን አይ ኒ፣ ኤን ኤ ና፣ ኤን ኢ ኔ፣ ኤን ብቻዋን ን፣ ኤን ኦ ኖ ነው ማለት ነው። ስለዚህ ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ

ሚ ጂ ኤን ኞ ጂ ኤን ኦ ነው ማለት ነው። ስለዚህ እንደ የምናነበው ጂ ኤን ነው ማለት ነው። ከዛ አናባቢው ኖርማል እንደሌሎቹ እዚህ ጋር ኢ ነው፣ እዚህ ጋር ዩ፣ እዚህ ጋር አይ፣ እዚህ ጋር ኤ፣ እዚህ ጋር ኢ፣ እዚህ ጋር አናባቢ የለውም። ባውል ወይም ስፔሻል አናባቢው ኤን አለ። እዚህ ጋር ኦ ነው የሚያናብብልን ማለት ነው። እሺ፣ ከዛ በኋላ ይሄ አ ነው። አ ኡ ኢ

ኦ ስለዚህ በእንግሊዘኛ የአ ዘሮች በእንግሊዘኛ ቫውል ሌተር ወይም አናባቢ ፊደል የላቸውም ማለት ነው። እሺ፣ እዚህ ጋር ከፊደል ነው። ከ ኩ ኪ ካ ኬ ክ ኮ እንደ ከምናነበው ደግሞ የኬ ፊደል ነው። ኬን ፊደል ነው ማለት ነው። ኬ ኢ ካ

ነው። በዚህ መሰረት በእንግሊዘኛ ደግሞ እንደ ወ ምናነበው የደብሊውን ፊደል ነው ማለት ነው። ደብሊው ወ ደብሊው ዩ ው ደብሊው አይ ዊ ደብሊው ኤ ዋ ደብሊው ኢ ዌ ደብሊው ብቻው ው ደብሊው ኦ ወ በዚህ መሰረት ወ ዉ ዊ ዎ እዚህ ጋር ደግሞ ዜድ ፊደል እንመለከታለን። ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ። ስለዚህ እንደዛ ብናነበው ዜድ ፊደል ሲሆን ዜድ ኢ ዘ፣ ዜድ ዩ ዙ፣ ዜድ አይ ዚ፣ ዜድ ኤ ዛ፣ ዜድ ኢ ዜ፣ ዜድ ብቻ ዝ፣ ዜድ ኦ

እንደ የምናለበው ፊደል ደግሞ ዋይ ነው ማለት ነው። አናባቢው እንደተለመደው ኢ ነች። ዋይ ኢ የ፣ ዋይ ዩ ዩ፣ ዋይ አይ የ፣ ዋይ ኤ ያ፣ ዋይ ኤ የ፣ ዋይ ብቻዋን ይ፣ ዋይ ኦ ዮ። ልናለን፣ የ፣ ዩ፣ ይ፣ ያ፣ የ፣ ይ፣ ዮ። ኦኬ

ዶ እዚህ ጋር ደግሞ ጀ ነው የምንመለከተው። ጀ ጁ ጂ ጃ ጄ ጂ ጆ። በዚህ መሰረት በእንግሊዘኛ እንደ ጀ የምናነበው ራሱ ጀ ፊደል ነው ማለት ነው። ስለዚህ ጄ ኢ ዩ ጁ አይ ጂ ኤ ጃ ኢ ጄ ጄ ብቻውን ጂ ጂ ኦ ጆ። ስለዚህ ጄ ጁ ጂ ጃ ጄ ጂ ጆ እንላለን ማለት ነው። በዚህ መሰረት እንግዲህ እንግሊዘኛ ሆነ አማርኛ ለመጻፍ ፊደሎችን ማወቅ በጣም ወሳኝነት አለው። ለምሳሌ እዚህ ጋር እዚህ ጋር እንደምትመለከቷቸው እነኝን ፊደላት ካነበባችሁ ስማችሁን ወስዳችሁ ስታነቡ ለምሳሌ ገነት እዚ ጋር ወይም ደግሞ ዘውዴ የሚል ስም ቢኖር፣ አሁን ዘውዴ ለማለት ዜድ ኢ ከዚያ ው ስንል እዚጋ ው፣ ዴ ስንል ደግሞ እዚጋ ደቤት ደቤት፣ እዚጋ ዴ እንጠቀማለን፣ ዴን እንጠቀማለን ማለት። ስለዚህ እነዚህን አጠራቅመን ነው ስም መጻፍ የምንችለው። እንዴት መጻፍ እንደምንችል ደግሞ ወደፊት ምንመለከት ይሆናል። በዚህ መሰረት ከሃ እስከ ፐ ያሉ የእንግሊዘኛ ፊደሎችን ከአማርኛ ጋር በመቀላቀል በእንደዚህ ጽፍላችኋለሁ ማለት ነው። እናንተ በደንብ ትኩረት አድርጋችሁ አንብቡ። ለእናንተ ደግሞ ማንበብ በጣም ጠቃሚ ነው፣ ሁሉም ሰው መማር ያለበት ማለት ነው። ሁላችሁም መማር የፈለጋችሁ መጀመሪያ መግቢያ ላይ በተናገሩት መሰረት ሁላችሁም መማር ትችላላችሁ። ለዛሬ ቪዲዮችን ከዚህ ያበቃል። መልካም ጊዜ፣ መልካም ቆይታ። እናመሰግናለን። ቻው